ጤና ይስጥልን። እንደምናመሻችሁ ከሰዓቱ የስፖርት ዜናዎች ጋር ሙሉጌታ ክፍሌ ነኝ። አብራችሁን ቆዩ። በኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ በአዲስ አበባና በብቅላ ስቴዲየሞች አራት ጨዋታዎች ቀጥለው ተካሂደዋል። በአበበ ቢቂላ ስቴዲየም የኢትዮጵያ ንግድ ባንክ ጌዲዮ ዲላን አስተናግዶ አራት ለአንድ በማሸነፍ የምድብ ለተ መሪነቱን አጠናክሮ ቀጥለዋል። ከዚህ ጨዋታ ቀደም ብሎ በስምንት ሰዓት ቅድስተ ማርያም ዩኒቨርሲቲ በአርባ ምንጭ ከተማ ሶስት ለአንድ በሆነ ውጤት ተሸንፏል። በአዲስ አበባ ስታዲየም በተደረጉ ጨዋታዎች ደግሞ ንፋስ ትክላፍቶ ክፍለ ከተማ በድሬዳዋ ከተማ ስድስት አንድ በሆነ ሰፊ ውጤት ሲሸነፍ አዲስ አበባ ከተማ ከሲዳማ ቡና ያደረጉ ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል። የታላቅ የኢትዮጵያ ህዳሴ ግድብ መሰረት ድንጋይ የጣለበት ስድስተኛ ዓመት ምክንያት በማድረግ አራት ክለቦች የሚሳተፉበት የእግር ኳስ ውድድር ሊካሄድ ነው። ዛሬ የዕጣ ድልድሉ ይፋ ሁኗል። ደረሰ ያለው ስነስርዓቱን ተከታትሎታል። የታላቁን የኢትዮጵያ ህዳሴ ግድብ የህዝብ ተሳትፎ ለማጠናከር በዘንድሮ ዓመትም መጋቢት 14 ተጀምሮ በ16 የሚጠናቀቅ የህዳሴ ዋንጫ ይካሄዳል። ከ16ቱ ክለቦች የተመረጡ አራቱ ክለቦች ዛሬ በፎያት ሆቴል የጣማውጣት ስነ ስርዓት አከናውነዋል። በመክፈቻው በሚካሄደው ጨዋታ 9 ሰዓት ላይ ኢትዮጵያ ቡና ከፋሲል ከነማ፣ 11 ሰዓት ላይ አዳማ ከተማ ከአርባ ምንጭ ከተማ የሚጫወቱ ይሆናል። በጣማውጣት ስነ ስርዓቱ የኢትዮጵያ ታላቁ ህዳሴ ግድብ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ምክትል ፕሬዚዳንት አቶ ታገ ማገልገል ቀኑ ብህና የፌዴሬሽኑ ተወካይ አቶ ሰለሞን ገብረስላሴ ተሳታፊ ክለቦችን በማመስገን የውድድሩን ዓላማ ተናግረዋል።በአጠቃላይ በአጠቃላይ እስከዛሬም ሲደረግ ለነበረው በተለይ ለእግር ኳስ ፌዴሬሽን እና ለክለቦች የታላቁ የህዳሴ ግድብ ብሔራዊ ምክር ቤት ጽህፈት ቤት ያለውን አክብሮት በህዝብ ስም ለመግለጽ እፈልጋለውኝ በኢትዮጵያ እግር ኳስ ፌዴሬሽን ውስጥ የሚንቀሳቀሱ ክለቦችና የእግር ኳሱ ማህበረሰብ ለህዳሴ ግድቡ እየተዝናና በውድድሩ የተሳተፈ የገንዘብ ድጋፍ ለማስገኘት ነው። ሁለቱን አላማዎች ይዞ ነው የውድድር የሚካሄደው። የክለብ ተወካዮችም የበኩላቸውን አስተያየት ሰጥተዋል። በከፍተኛ ፍላጎት በዚህ ውድድር ላይ ለመሳተፍ ከፍተኛ ደስታ እንደተሰማን ይጸናል። ክለባችን ዋንጫውን ይወስዳል ብለን ተስፋ አለን። ለዚህ ታላቁ ህዳሴ ግድብ ገቢ ማሰባሰቢያ ፕሮግራም ለውድድር ሲመረቅ ስመረጥ ትልቅ ፎይታ ስለሆነ ዝግጁ ነን። ከተማ አስተዳደሩም ከፍተኛ ከዚህ በፊትም ድጋፍ እያደረገ ያለ ከተማ በመሆኑ በቀጣይም ከዚህ የበለጠ ስራ ለመስራት በክለቡ ስም ቃል ገባል። በውድድሩ ፍጻሜ መጋቢት 16 በባንኮችና በኢንሹራንስ ኃላፊዎች መካከል አዝናኝ የእግር ኳስ ውድድር የሚካሄድ ሲሆን ተሸናፊዎች ለደረጃ አሸናፊዎች ደግሞ ለዋንጫ የሚጫወቱ ይሆናል።